ትግልና ጭቀጭቅ በኋላ ዳጣ እናቷ በህይወት እንዳለች ተነገራት። እንዲሁም ሞገስ በነ ብሩክ ምክንያት ታግቶ ስለነበረ ግብረ አበሮቹን ይዞ እያፈላለጋትና እንዲሁም ደግሞ በድጋሚ የዳጣን ህይወት ለማበላሸት እይታገልና በግብረ አበሮቹ ሊያሳስራት ሊያሳግታት ስለሚችል። አምናታንን የጠየቀችው ጥያቄ ኤቢን እንዲያገባ እና ከአሁኑ ጀምሮ አብረው እንዲኖሩ ፍቃደኛ ከሆነ እንዲያጋቧቸው ጥያቄ አቅርባለታለች። ሰላምአሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሀዩር ቤተሰቦች ሰላም እንዴት ናቸው! እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ለምታበረታቱ እና ወዳችሁ ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ ምስጋና ያሳችሁ በማለት የዳጣ ድራማ ከአስራ ስምንት አመት በኋላ ቤተሰቦቿ እንደማፈላለግ ማፈላለግ የሞከረችው ሙከራና እንዲሁም ያገኘቻቸውን ከአቶ ደረጀ ጋር እየኖረች እናቷንም ይህ በህይወት መኖርና ለመኖር ለማረጋገጥ እንዲሁም ከቻለ ደግሞ ከእናቷ ጋር እንዲያገናኛት ላይ እየተጨቃጨቀች እና እየታገለች ኑራለች። እንዲሁም ደግሞ ቤተሰቦቿን አፈላልጋ ለማገኘትና እንዲሁም ደግሞ ለመገናኘት ያበቋትን ጓደኞቿን ከነ ሞገስ እና ከነ ብሮ ጋር ነበረች። በዛም ምክንያት ብሮ ከቤት በመጥፋቱ ምክንያት እንዲብል የሚባለው ጓደኛዋ ወይም ደግሞ የብሮክ ወንድም ዝናን አስሮ እያሰቃየና እንዲሁም ደግሞ እየታገለ የወንዱን መጥፋት አስከትሎ እሱ ስላሳግተው እና ስላስያዘው እንዲናገር በሚል ምክንያት ይዞ ነበር። ዳጣም እነሱ ጋር አብራ ስለምሰራ ጓደኞቿም ስለሆኑ በተደጋጋሚ ከዝና ጋር እየሄደች በቻለችው ስትማታና ስትናገር ስለነበረ እናም ታዲያ ይህንን አይቶ ደግሞ በግብረ አበሮቹ እያስፈለጋት እና እንዲሁም እያፈላለጋት ይገኛል። ታገኛ ትም እሷንም አሳግቶ የእሱን አይነት ስቃይ የደረሰበትን ሊያቀምሳት የፈላጉት እንዳለው እንዲሆን አይታወቅም ድሮ የግብረአበሮቹን ውሃና እንዲሁም ደግሞ ጓደኛ ሞዴሊስት ማለት ማቴ ናቸውና አታለው በመውሰድ ሊያግጣቸው የሚሆን ሊያስፈራራቸው መልእክት ሊልካቸው ሊሆን ይችላል። እነሱን በመጥራት ዳጣን በአጋጣሚ ማግኘት ችሏል። መቼም ምን ጊዜም ብትገረፍን ብትነገረ ምንም ነገር አሰማምና አሁንም ደግሞ የምሳሌን ሰላምን የልጅ አባትሽን ታልተናገርሽ ከዚህ ከቤት መኖራት አትችልም እያለች እንደጨቀጨቃቻት እና እንደሚነታረኩም አይተን ነበረ። እና ኤቢም ደግሞ በግዴታ ማሳወቅ አለብሽ የልጅሽን አባት ካልተናገርሽ እያለች ሰላምን በተደጋጋሚ እየነገረችና እንዲሁም እያስጠነቀቀቻት ሰላም ዋነስታታለች። ሰላም እየም ደግሞ አሁን ላይ መናገር አትፈልግም ብትናገርም የቤቱ ሰው በሙሉ ተመጣብጦ ሁሉም ነገር ስለሚፈርስ መናገር አትፈልግም። ሰላም ግን ያረገዘችው ከኤቢ አባት ከደረጀ ነው። ስለዚህ ይሄን ነገር ከሰማች ማርታ ሌላ ችግር ስለምታመጣ ሰላም ይሄ መናገር አትፈልግም። ኤቢም ደግሞ አንድ ነገር ከያዘች መጨቃጨቅ፣ መነታረቅ እንዲሁም ደግሞ ባልቻለችው አጋጣሚ ለማጣራት የምትሞክረው ሙከራ በጣም ከባድ ነው እና ሰላም ምንም ተናገሪ ትትላት ነበረ ሰላም አይቢ አንቺ እንደምጠይቅ ሁሉ እኔም አለመናገር ና አለማሳወቅ መብት አለ። ስለዚህ ባጠይቅኝ ይቻላል እኔ አልነግርሽም። የልጅ አባት አስረጊዞኝ ያልጠፋ ግዴታ አልያዘኝም። ራሴ ወጅጅና ፈቅጅ ያረኩት ነገር ስለሆነ የሚቆጨኝ ና የሚጠጥተኝ ነገር የለም። ስለዚህ አንቺ የምታስጠይቅብኝ የምጠይቅብኝ ና የምታናግርብኝ ምክንያት ምንም ነገር የለም በማለት ሰላምም ላለመናገር ትታት ያለች። ኤቢ ግን ምንም ብትላት ለመተው እና ለመሄድ አልፈለገችም። ውሃንም ቢሆን ለምና ስልኳን አስፈልጋ ቢሆን አምጥታ ስልኳን ጠልፋ እንዲሁም ደግሞ ወይም ስልኳን ፈትሻ የልጇን አባት ለማረጋገጥ እየጣረች ነው። ውሃም ግን ብትልካት እንኳን ምንም አይነት ላትፈልግም። ገራምነቷ፣ የዋህነቷ እንዲሁም ትንሽ ደሞ ብኮንም የትልቅ ትንሽ ብምባል ሳይሆን የትንሽ ትልቅ በጣም የዋህነቱ ሀገር ሀገሯ ስለበዛ እየተላከችውን መልእክት ምንም ነገር ማውሸት አትፈልግም። አንጭም ታሏት አድርሽም ታሏት አሉኝ ነው እንጂ የምትለው ፈልጌ አትልም። ይህንንም ስልክ ስታመጣ ሰላም እየታዲያ ለምን ፈልገሽ ነው ስልኩን ስትለት እኔ ያልፈለግኩትም ኤቢናት የፈለገችው፣ ስለዚህ ባክሽን ስጭኝ እመታሻለሁ ብላኛለኝ፣ እንዲሁም ከመጣሽ ደግሞ ኬክ ጋብዝሻለሁ ብላ ስላለችኝ ስጭ ብላ ሰላምን ትጠይቃታለኝ። ሰላም በመገረም አረባክሽ አንቺ ታሳተሻት አልሰጥሽም፣ አንቺ የፈለግሽ ነገር መሆን ትችላለሽ ብላ ሰውሃንም ታባረራታለች። ውሃም ምንም አልመሰላትም። እቢ ከከጋብዝሽ ጋር ጋብዝሻለሁ ብትላት እንኳን ለኬኩ ምንም አልጓጓችም፣ ጥላት ሄደች። ጓደኛዋን ምጥንን ስላገኘች የራሷን ጨዋታ ምናምን ስለሚያሞኛት ትታት ሄደች። እቢም ተናዳ አሁን ላይም ስልኩን በምታገኝበት አቅጣጫ እያፈላለገች ነው። ጀም ይህ የኤቢ ምክንያት እንዲወጣ እንዴት እንዲጠቅ ተቀያየረበትን ምክንያት ምን እንዲሆን ለማወቅና እንዲሁም ለመጠየቅ እያሰበ ይገኛል። ማርታንም እናቷን የኤቢ የጸባይ ምክንያት ምን ይመስልሻል? እንዴት ብናረጋት ይሻላል? ከዚህ ከቤት ብናስወጣትና ሌላ ቤት ተከራይተን ብናኖራትስ ጥሩ ነው ወይ? አለያኮ ጸባዋ በአጠቃላይ ታበላሽ በማለት ለእናቷ ለማርታ ይነግራታል። ማርታ፣ አይ ይህ ነገር ማር አይሆንም። ኔቢኮ የተበላሸችበት ምክንያት ወድ ያናፍቀራ ስለሆነ ነው ብንረዳት፣ እሳ እንዲሁም ከተቻለ ብንዲራትስ የሚል ጥያቄ ነበር ለደረጀ የነገረችው። ደረጀ፣ ማንን ማን ነው የምትሪያት? ናታንን አታደርጊውም። ወንድ ልጅ ተዋል ወደዴ፣ ወርቅ ብታነጥፊለት ሊቀበልሽ አይችልም። ከወደዴ ደግሞ ለመንገድ የላሰጅውን ተከትሎሽ ይገባል። ስለዚህ ናታን ኤቢን ይወዳት አይመስለኝም። ከፈለግሽ መጠየቅ ትችያለሽ ነበር መልሶ። ማርታም አይ ይወዳታል፣ እኔ ይወዳታል ብዬ ነው የማስበው። እኔ ጠይቀዋለሁ፣ ቀስ ብዬ አስረዳዋለሁ። እሽታ አንተ ለመዳር ና ለመስጠት ዝግጁ ና ስትለውም ችግር የለም ግን እንዲ ማይወዳት ነው ውስጥ የሚናገረው ይወዳታል። ማርታም አይ ምንም ቢሆን ናታን ኤቢን ይወዳታል። እንዲሁም ደግሞ ለእኛም ቢሆንልን ደስ ይለናል። ስለዚህ ን ቀስ ብያስረዳዋለሁኝ ዳጣ እኮ ምንም አታወቅም፣ ገና ልጅ ናት፣ ሕፃን ናት። እንዲሁም ደግሞ ስራዋ ተሰማ ማይሻል ነው። ስለዚህ ለናታን የምትገባው ኤቢ ናት፣ በማለት ማርታም ከኤቢ ናታን ለመዳር ናታንን ጠብቃ ከክላሱ በገባ በእቶትና ጊዜ ለማናገር ትዘጋጃለች። ናታን ግን የወደደውና ያፈቀረው ዳጣን ነው። ዳጣ በወጣችበት እና በገባችበት አጋጣሚ ቁሞ መመልከት እንዲሁም ደግሞ የማናገር ሶ ሲያዘ ይመስል ተከታተለ ሲያናግራትና ሲያወራት ነበረ። ዳጣም አሁን ላይ ከአይቢ ችግችግ ግልግል ስላለች ከናታን ጋር ያላትን ነገር ማቆሟ ወደዋለች። ለምን ከናታን ጋር በመተዋና በማቆሟ ሰላም አግኝታለች።

አለ ዛሬ እንድንድትኝ አልፈልግም፣ እኛ እንዳይደገምሽ። እኔ ሚስት የለኝም፣ ኤቢ ሚስት ያደለችም፣ ደግሞ ልትሆንም አችልም። ይህን ንግግርሽን አለ ዛሬ እንዳይደገምሽ ይላታል። አይ ቅር ካለ ችግር የለውም ይቀራል። ግን እኮ እሷ ሁልጊዜ ከአንተ የሚጠጋባትና ከአንተ ስር ስለማጠፋ እንዴ ሚስት ነው ማየት ትለዋለች። ናይ ሚስት ያደለችም። እኔ እሷን ጸባዋን ለማስተካከል እና የመጣባትን ችግር ለመመለስ እንጂ ሚስትነት የማድረግ ፍላጎት እና ምርጫ የለኝም ይላታል። ግን አብረ ስትሽ የነበረው እንግዲያ ለዛ ነው። እባክህ ቴሌቪዥን የለዩበት አሁን ፊልም እያየ ነው ትትለው። ኤቢም ካለችበት ሰምታለች እና ስትሮጥ መጣች። ምን እያደረጋችሁ ነው ስትል ናታንም ደንግጡ ወደ ውጭ እየወጣሁ ነው ቻው፣ ደና ሁኑ ብሎ ወጣ። ዳጣ ቁጭ ብላ ስለነበር ምን እያወራችሁ ነው ስትላትም ዳጣ ያው ሁሉንም ነገር ቀለል አርጋ ስለምታየው ምንም አሰራ ንባከሽ እያወራ ነው፣ ስለ ሰላም፣ ስለ ቤተሰብ እያወራ ነበር፣ ምንም አልተፈጠረም ትረታለች። ኤቢም ዳጣ፣ አሁን ላይ እኔ እያስኩት ነገር እንደማለክ ታውቃለሽ። ሰላም ያረገዘችው ከማን ነው ሰምተሻ? ስታት ምን አሳወቀኝ እኔ ከደሞ ነጻ ነኝ በማለት ትመልሳለች። እኔም ግዴታ ማወቅ አለብን ከማን እንዲያረገዘች የምንጠይቅበት እና የምናውቅበት ጊዜ ስላለ ማወቅ አለብን ትረታለኝ? ለራሶች ጠይቂ ምን አገባኝ የሚባለችበትን ጊዜ ኢቢ በግዴታ የኢም ሰላምዬን ስልክ አፈላልጋ እና ፈልጋት አመጣና ለማወቅ ትሞክራለች። ግን ምንም የሚያገኘችው አይነት አጋጣሚ የለም። ግን ዘዴም ፈጥራ ቢሆን በምንም ምክንያት አሰባ በግምት እንዲሆን ለመናገር እና ለማርታ ለማሳወቅ ትፈልጋለች። ማርታ ደግሞ የኤቢ ነገር እና እንዲሁም አመላለሷን ስርጭት መጽሐፍ በምታነብብ ጊዜ ሄዳ እናቴ አሁን ላይ የሰላም ታይት እንዲያረግዝች ታውቂያለች ብነግርሽ ትገረሚያለች ትላታለች። እባክሽን ህይወቴን የሚበጠብጥ እና እዚህን ቤት የሚያበጣብጥ ነገር እንዳታመጭ እኔ አንቺ የምታመጩ ነገር በሙሉ ሰልችቶኛል ትላታለች። በጣም ትክክል ናት። ኤቢ መነገር በጠባ ነገር እና እንዲሁም ደግሞ የሚያማታ የሚያጣላ ነገር አታጣም። ብትመታም ብትገረፍም ብት ብትነገርም ብትተውም ብትመከርም ምንም አይነት ለውጥ ልታመጣ አልቻለችም። የራስ ልጅ የሆነች እንጂ የሌላ ብትሆን ትባረር ነበር፣ ወይም ደግሞ ምትጣል ብትሆን ይጥሏት ነበረ። ግን የራስን ነገር ወዴት ማድረግ አይቻልም እና እቅፍ አድርገው ይዘዋል። አሁንም በጣም ተጨንቆ ተጠብቆ ነው ያለው። ዴረጅን በጣም ስለሚወደው እና ልክ እንዲ አባቱ ስለሚያከብረው የሚለውን በሙሉ ተካከል እና እንዲሁም ለማዘጋጀት ቁሞ ነው ስለዚህ የዚህ ኤቪንት ጸባይ ና እንዲሁም ደግሞ ያለ ነጭ ነጯን በሙሉ እንዲስተካከል በቻል ከአቅም ጣርል ስላለው የእሱን ካላም ና እንዲሁም ደግሞ የእሱ ንግግር ተግባራዊ ለማድረግ እንጂ ወዷት ወይ ማፍቅሯት አይደለም። ዳጣ ግን ተመችቷታል። ናታን ብትወደው ና ትንሽ ፍቅር ቢጤን ብጠልባትም እንዲህ የከፍ አይደለም። ብዙ ማስበው አታውቅም። አሁን ላይ ሀሳቧ ስለ ናቷ ስለሆነ አተኩራ አታይም ስለ ፍቅር ስለዚህ ናታን ብትወደው እንኳ ግን እሱ ጋር መድረስና መሆን አትፈልግም። ለምን የኤቢን ጭቅጭቅ ና ንትርክ ነገር ሰዎች ትስላላት። አሁን ሁሉም ነገር በሶ ብር አልፎ የእናቷን መገኛ ና ያለችበት ማወቅ ነው የምትፈልገው። ግን ምንም አይነት ነገር ብትነገርም ግን ተነገር ልትቆጠባችልም። በባለፈውም በፊቱም ዳጣ ላይ ነበር ብዙ ሰዓት የምታተኩረው ና የምትመለከተው። አሁን ደግሞ ሰላም እየላይ ሆኗል። ሰላም የእርጉዝናችን ስላየቻት ና እርግዝናውም ደግሞ እየገፋ ስለ ሂደት የታመጣቸው የሚለውን ንግግር ና ወሬ በጣም በተደጋጋሚ የድጋማች እያወራች ነው። ስለዚህ ሁለታቸውም እንዲያገቡ አሁን ላይ ደግሞ እናታን ትንሽ ችግር ካመጣ እናታንም እንደዙ እንደሚጠመድ ምንም መጋገጫ ነገር የለውም ያለው አማራጭ ሁሉንም ታግሶ መኖር ና ማሳለፍ ነው። ግን ታዲያ ጣጋ ሆኖ የሚጫወትበት ጊዜ ና የሚዝናናበት ጊዜ ናፍቆታል የሚለውን ግራ እየተጋባ ነው። አሁን ላይ ወደ ውጭ ሲወጣ አብረው ተከትለው እንድትወጣ እና ተውጭም እንዲዝናኑ ትንሽ ቢሆን ጊዜ እንዲያሳልፉ ይፈልጋል። ግን ያንንም አይነት ደግሞ ለማግኘት ና ታመታገስ አለበት። አሁን ለሌላ ችግር ና መከራ ታመጣ ብዙ ነገር እንደሚፈጠር ሲያውቃል፣ ላይ ብዙ የምታስባቸው ነገሮች አሉ። አባቷን ብታገኝም እናቷን አገኞችን በህይወት እንዲያለግን ተነግሯታል። ደረጅም እኔ አንችን ስህተት ነሽ ማለት ሳይሆን የተደረገው ድርጊት ግን በስህተት ነበር። አንችን ግስረት ተፈጠርሽ ዲስ በተደጋጋሚ እኔ አንችን በስህተት አይደለም የተደረገው ድርጊት በስህተት ቢሆንም አንችን ግን በጣም ወድሽ ልጅ ነሽ፣ የተደረገውን ነገር እንጂ አንችን አላልኩም በማለት በትህትና አስረድቷታል። ዳጣም ሁሉን ነገር ተረድታ አምናለች። ለወደፊት የሚመጣውን ነገር ደግሞ ለመቀበል ዝግጁ ነው ብላለች። እናቴ በህይወት ካለ ግን በቂ ነው፣ በጣም ደስ ብሎኛል። ብታየኝና በያት ደስ ይለኝ ነበር ግን አንተን የሚያስከፋህና ማይመች ከሆነ ችግር የለውም፣ በማለት የራሷን ስሜት ታግዛና እንዲሁም ደግሞ ክብርና ትዳር ስትል ትተዋለች። ደረጀ ደግሞ የተደረገውን ነገር አመኘበት ስላልሆነ አሁን ላይ ያለውን ትዳርን በጣም ስለምወድው ምንም አይነት ችግርና ብጥብጥ እንዲመጣብኝ ስለማልፈልግ ዳጣ፣ ባክሽን ተረጀኝ አሁን ላይ ማርታ ይህን ነገር ትረሳለች፣ በሙሉ ትዳሬ ስለሚበጠበጥ ሁሉን ነገር ጥሩ ማለት አለበት በሚል ነግሯታል። ዳጣ መሽግራ ተረፍታ ቃል ገብታለታለች። እናቷ በህይወት እንዲያለ ግን አውቃለች። ይህም አንድ ተስፋ እና አንድ ጥሩ ነገር ነው። ኑር ካወቀች ደግሞ ወደፊት የራሷን ህይወት ትመራለች። ትንሽ የሚያስፈራው ግን ከነዚህ ነገር ንክኪነት ስላለ የዛኛውን ቤተሰቦቿን ይበጠብጥባት የሚል ስፍራቸው አለኝ። ውድ ቤተሰቦች አብራችሁ ስለቆያችሁ እና ስለአዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አሊኩም ወራህመቱላሂ ወበረከቱ